ባለሙያው ስንት ፐርሰንት ይቆረጣል ለሚሆን ምን ምን አገልግሎቶችን በዛም ማህበራዊ ጤና መድህን አገልግሎት የጤና ባለሙያዎች ማግኘት ይችላሉ? ሰላም ጤና ይስጥልን፣ የቻናላችን ቤተሰቦች እንዴት ሰነበታችሁ? እንደሚታወቀው ባለፈው ዓመት የ2017 ማለት ነው የማህበራዊ የጤና መድህንን ለማስጀመር ሂደቶች ተጀምረው እንደነበር ይታወቃል። የጤና ባለሙያዎች የማህበራዊ የጤና መድህን አገልግሎት ማስጀመርን አስመልክቶ መመሪያ ወጥቷል ማለት ነው። የኢትዮጵያ ጤና መድህን አገልግሎት ነው መመሪያው ነው ያወጣው። እንግዲህ እሱ መመሪያ በእጃችን ደርሷል። እሱ መመሪያ ምን ምን ይዘቶች አሉት የሚለው እናያለን። በመጀመሪያ ደረጃ እነማን ናቸው የሚካተቱት በዚህ የመድህን አገልግሎት፣ ከጤና ባለሙያው ስንት ፐርሰንት ይቆርጣል፣ እንዲሁም ደግሞ ምን ምን አገልግሎቶችን በዛም ማህበራዊ ጤና መድህን አገልግሎት የጤና ባለሙያዎች ማግኘት ይችላሉ፣ የሚሰጡት አገልግሎት ምን ምን ናቸው ለመመዝገብ ምን ምን መረጃዎች ያስፈልጉናል የሚለውን በአጭሩ የማደርሳቸው ይሆናል። እስከ ቻናል የመረጃ ፍጻሜ ድረስ አብራችሁ ይቆዩ። የጤና መድህን አገልግሎት የሚካተቱት ባለሙያዎች አንደኛ በዛ የጤና ሙያ ሴክተር ውስጥ የሚሰሩ መሆን መቻል አለባቸው። ባሎቻቸው ወይም ሚስቶቻቸው፣ እንዲሁም ከ18 ዓመት በታች የሆኑት ልጆች ወይም ደግሞ ከ18 ዓመት በላይ የሆኗቸው አካል ጉዳት ወይም ደግሞ የአእምሮ ጤና መታወክ በሕክምና የተረጋገጠ ካላቸው የሚካተቱ ይሆናል ማለት ነው። ኢትዮጵያ ጤና መድህን አገልግሎት ለመመዝገብ የሚያስፈልጉ መስፈርቶች ብሎ ያወጣቸዋሉ። አንደኛው የተመዝጋቢው ወይም ደግሞ የባለሙያው የፋይዳ መታወቂያ፣ እንዲሁም ደግሞ የጋብቻ ማስረጃ በተለይ ባለ ትዳር ከሆነ የልጅ የምስክር ወረቀት በተለይ የባዮሎጂካል ልጅ ከሆነ ማለት ነው። ከጉዲፈቻ ጋር ተያይዞ ደግሞ በጉዲፈቻ የሚያሳድጉት ከሆነ የሚመለከተው የፍርድ ቤት ማስረጃ ያስፈልጋል። ከ18 ዓመት በላይ ከሆኑ ደግሞ በተለይም ደግሞ የአካል ጉዳት ካለባቸው ወይም ደግሞ የሥነ አእምሮ ችግር ካለባቸው የተረጋገጠ የሕክምና ማስረጃ ያስፈልጋል ማለት ነው። እንግዲህ ከዚህ ጋር ተያይዞ ኦልሞስት ከማህበረሰብ አቀፍ የጤና መድህን አገልግሎት ማዕቀፎች ጋር ተመሳሳይ የሆነ እንዲሁም ደግሞ ተቀራራቢ እንደ አጠቃላይ ተቀራራቢ የሆነ አገልግሎቶችን ነው እዚህ ጋር ያካትታል ተብሎ በመመሪያው የተገለጸው ማለት ነው። የጥቅም ማዕቀፎቹ ምን ምን ናቸው የሚለውን እናያለን። የጥቅም ማዕቀፎቹ ማለት የ በማህበራዊ የጤና መድህን አገልግሎት ውስጥ የተካተተው ባለሙያ አገልግሎት ምን ምን አገልግሎቶችን ያገኛል የሚል ነው። በመጀመሪያ ደረጃ አገልግሎቱን ለማግኘት እንግዲህ ውሎች አሉ። እነዛን ውሎች ከገባ በኋላ የሚጀምረው በአቅራቢያ ወይም በመረጠው የህክምና ተቋም ልክ እንደ ጤና መድህኑ ማለት ነው። አንድ ተቋም ላይ ነው የሚጀምረው ከመጀመሪያ ደረጃ ህክምና ተቋም ወይም ደግሞ ከጤና ጣቢያ ሊሆን ይችላል። ከመጀመሪያ ደረጃ ሆስፒታል ይጀምራል ማለት ነው። ዜን ከዛ ቅን በላይ ከሆነ ደግሞ ሪፈራል ወደ ሆስፒታል በተላከበት እንዲሁም ደግሞ ውል በተገባበት ሆስፒታል ይሆናል ማለት ነው። ለምሳሌ ያህል አንድ አዲስ አበባ የሚሰራ የጤና ባለሙያ በመጀመሪያ ደረጃ ጤና ጣቢያ ላይ የሚሰራ ከሆነ እዛው አቅራቢያው አለ ወይም ደግሞ የሚመርጠው የጤና ጣቢያ ላይ ይሆናል ማለት ነው። ውል የሚገባለት ሰው ከዛ ከገባበት ውል ከገባበት ጤና ተቋም ህክምና ይጀምራል። ወደ ሆስፒታል መሄድ ከፈለገ ግን በሪፈራል መሆን መቻል አለበት ማለት ነው። የማይመለከታቸው አንዳንድ እንትሮች አሉ። ለምሳሌ ድንገተኛ አደጋ ደርሶበት ከሆነ የሪፈራል ሲስተሙን መጠበቅ ላይጠበቅበት ይችላል ማለት ነው። የሚያካትታቸው አገልግሎቶች እንግዲህ የተመላላሽ ህክምና አገልግሎት የሰርጂካል፣ እንዲሁም ደግሞ አስተኝቶ ህክምና ከወሊድ ጋር ተያይዞ በተለይ ኤግዛምፕትድ ወይም ደግሞ የነፃ አገልግሎት ከሆኑት ውጭ የሆኑ አገልግሎቶችን ማግኘት ይችላል። እንዲሁም ደግሞ ከህክምና ጋር ተያይዞ የምርመራና የመድኃኒት አገልግሎት ማግኘት ይችላል። መድኃኒቶች ልክ እንደ ጤና እንደ ማህበረሰብ አቀፍ የጤና መድን የጀነሪክ መድኃኒቶች ነው አገልግሎት የሚያገኙ ማለት ነው። ነገር ግን እነዚህ ሌክዥሪ የሆኑ ለምሳሌ ጥርስ ማስተከል ሊሆን ይችላል፣ ወይም ደግሞ ቀጥታ ከህመም ጋር ያልተያያዙ አንዳንድ አገልግሎቶችን ላያገኝ ይችላል። ለምሳሌ ቅድም እንዳልኩት ጥርስ ማስተከል ሊሆን ይችላል። የመነፅር አገልግሎት ግን በዚህ የጤና መድን አገልግሎት የማይካተትበት ሁኔታ እንዳለ ጠቀስ አድርጎታል ማለት ነው። ህክምና ተቋም ውጭ ያሉ ባለሙያዎች በምን መንገድ ይካተታሉ የሚለውም እዚህ ጋር ለመጠቀስ ተሞክሯል። ከህክምና ተቋም ውስጥ ውጭ በሌላ ሴክተር ላይ የሚሰሩ ጤና ባለሙያዎች አቅራቢያቸው ባለ የህክምና ተቋም ላይ አንድ የህክምና ተቋም ላይ ማለት ነው ውል ይገባሉ። እዛ የገቡበት ውል የገቡበት ህክምና ተቋም ላይ አገልግሎት ያገኛሉ ማለት ነው። ከዛ አቅም በላይ ከሆነ ግን በሪፈራል ሪፈራል ሆስፒታሎች ወይም ደግሞ ጠቅላላ ሆስፒታሎች ላይ አገልግሎት እንዲያገኝ በሪፈራል አገልግሎቱን ማግኘት የሚችልበት ሁኔታ አለ ማለት ነው። ሌላው የመጨረሻውና ወሳኙ ነገር የህክምና ባለሙያዎች በየወሩ ስንት ፐርሰንት ይቆረጥባቸዋል ወይም ደግሞ ስንት ፐርሰንት ነው የሚያዋጡት የሚለው ነው። በመመሪያው ላይ እንደተጠቀሰው አሁን ባለው የሚሻሻል ወደፊት የሚሻሻል ሆኖ ነገር ግን አሁን ባለው ስድስት ፐርሰንት ከአልተጣራ ወይም ከግሮስ ደመወዛቸው ላይ ስድስት ፐርሰንት በየወሩ ተቀናሽ እየሆነ ገቢ የሚደረግ ይሆናል ብሎ በመመሪያው ላይ አካቶታል ማለት ነው። ነገር ግን ከዚህ ጋር ተያይዞ ምናልባት የዛሬ ሁለት ዓመት ወቶት የነበረውን መመሪያ ካስታውሳችሁ ሶስት ፐርሰንት ነበር የሚለው አሁን ላይ ስድስት ፐርሰንት እንደሆነ እዚህ ጋር ተገልጿል ማለት ነው። በኢትዮጵያ ጤና መድህን አገልግሎት በኩል ነው የተገለጸው ማለት ነው። ስድስት ፐርሰንት ማለት ኦልሞስት ከጡረታ ግብር ጋር ኦልሞስት ተቀራራቢ ነው ማለት ነው። ነገር ግን ምናልባት ከሚሰጣቸው አገልግሎቶች ወይም ደግሞ ስኮፑን ታይቶ መሻሻል ያለባቸውን ሁኔታ መሻሻል ቢኖርበት መልካም ሊሆን ይችላል ብለን እናስባለን። ማህበራዊ የጤና መድህን አገልግሎትን የሚያስተባብረው፣ የቁጥጥር ስራ የሚሰራው፣ እንዲሁም ደግሞ ስራውን በበላይነት የሚመራው የኢትዮጵያ ጤና መድህን አገልግሎት እንደሆነ በመመሪያው ላይ ተጠቅሷል ማለት ነው። በአዲሱ መመሪያ በመጨረሻም እንግዲህ ምዝገባ መጀመር እንዳለበት እንዲሁም ደግሞ የምዝገባ ፎርማል ወረቀቶችን ለየክልሎች እና ለሚመለከታቸው አካላት ደብዳቤ ተበትኗል። በቅርብ እንግዲህ በየተቋማቱ ምዝገባ የሚጀምር እና እንግዲህ የተወሰነ ሂደት የሚሄድ ይሆናል ብለን እናስባለን። ከዚሁ ጋር ተያይዞ እንግዲህ መመሪያውን ማግኘት ለምትፈልጉ የቻናላችን ዲስክሪፕሽን ላይ ማግኘት ትችላላችሁ። በቴሌግራም ቻናላችን ፖስት አድርገነዋል ማለት ነው። ቴሌግራም ቻናላችን ላይ ገብታችሁ ሙሉ መመሪያውን ማግኘት የምትችሉ መሆኑን እንገልጻለን። ለነበረን ቆይታ እያመሰገልኩ ለና ቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ሰብስክራይብ አድርጉ። ቤተሰቦችን ውን አዳዲስ የህክምና መረጃዎችን የጤና መረጃዎችን እንዳጠቃላይ የምናደርስ ይሆናል፣ ወቅቱን ጠብቀን ማለት ነው። እናመሰግናለን።